መንግስት ለጥሬ ገንዘብ ግብይት ገደብ አስቀመጠ። ከ10 ሺህ ብር በላይ በካሽ መገበያየት አይቻልም። ሰላም እንደምን ሉላችሁል የኢትዮ ፎከስ ቤተሰቦች፣ የዛሬው መረጃ ይዤላችሁ ቀርብ። ያለው ለቻናላችን አዲስ የሆናችሁ ላይክ ሼርና ሰብስክራይብ በማድረግ አብራችሁን ቆዩ። በዚህ ሳምንት መጀመሪያ ላይ የኢትዮጵያ የገንዘብ ሚኒስቴር የገንዘብ ልውውጦችን መጠን የሚገድብ ደንብ በሂደት ላይ መሆኑን አስታውቋል። አንድ ሸማች በጥሬ ገንዘብ ሊከፍል የሚችለው ከፍተኛው 10 ሺህ የኢትዮጵያ ብር ወደ 75 ዶላር ገደማ ነው። ደንቡን የጣሱ ሁለቱም ገዢዎችና ሻጮች ቅጣትም ይጠብቃቸዋል። በመንግሥት ባለሥልጣናት መሠረት አዲሱ ሕግ የገንዘብ ልውውጥን መጠን ለመገደብ ታስቦ ነበር። በኢትዮጵያ ለረጅም ጊዜ የዘለቀ የገንዘብ እጥረት እንዳለ ሪፖርቶቹም ቀርበዋል። በግል ንግድ ባንኮች ውስጥ ያለው የገንዘብ እጥረት እየተባባሰ በመምጣቱ ለደንበኞቻቸው መክፈል እስከሚያቅታቸው ድረስ ባለሀብቶችና ነጋዴዎች ገንዘባቸውን ወደ ባንኮች ከማስቀመጥ ይልቅ ሌሎች አማራጮችን ለመጠቀም መገደዳቸውን ምንጮች ይገልጻሉ። ዋዜማ ነጋዴዎችና ባለሀብቶችን ጠቅሶ እንደዘገበው ገንዘባቸውን ቀስ በቀስ ከባንክ አውጥተው በግል ካዝናና በቤታቸው ውስጥ ደህንነቱ በተጠበቀ ቦታ ለማስቀመጥ መወሰናቸውን ገልጿልም። የባለ ሀብቶቹ ስጋት በተቸገሩ ጊዜ በተለያዩ ገደቦች ምክንያት ገንዘባቸውን በፍጥነት ለማውጣት መቸገራቸው ነውም ተብሏል። ከአንድ የግል ንግድ ባንክ ሥራ አስፈጻሚዎች አንዱ አንድ ሚሊዮን ብር ዛሬ ያስቀመጠ ደንበኛ በማግስቱ የሚፈልገውን ገንዘብ እንደማያገኝ እያወቀ እንዴት እዚህ ሊመጣ ይችላል? ሲል ተናግሯል። ነጋዴዎች ገንዘባቸውን በቤታቸው እያስቀመጡ መሆናቸውንም ጠቁመዋል። ገንዘባቸውን ወደ ባንኮች ለማስገባት ፈቃደኛ አይደሉም። ምክንያቱም በሚፈልጉበት ጊዜ ማውጣት ስለማይችሉ ነው ሲል ስራ አስፈጻሚው ገልጿል። ዋዜማ ለቃለ መጠይቁ ያነጋገራቸው የተለያዩ ባንኮች ቅርንጫፍ ስራ አስኪያጆች ከ50 ሺህ ብር ባነሰ የዕለት ሂሳባቸውን እየዘጉ መሆናቸውንም ተናግረዋል። የባንክ ቅርንጫፍ ቢሮዎች ለደንበኞቻቸው በሚሰጡት ጨረታ የገንዘብ እጥረት ሲያጋጥማቸው ከዋና መስሪያ ቤት ግምጃ ቤት የገንዘብ ዝውውር ጥያቄ ሲያቀርብ ቆይተዋል። ነገር ግን በዚህ ጊዜ በገንዘብ ግምጃ ቤት እጥረት ምክንያት የጠየቁትን ብዙ ገንዘብ ማግኘትም አልቻሉም። በተለይ ለመደበኛ ደንበኞቻቸው የሚፈቅዱት የዕለት ተዕለት ክፍያ አንዳንድ ከ10 ሺህ ብር አይበልጥም። በዚህም ከብዙ ደንበኞቻቸው ቅሬቶችን ለማስተናገድም ተገድደዋል። በኢትዮጵያ ብሔራዊ ባንክ ሕግ መሠረት አንድ ደንበኛ በቀን እስከ 50 ሺህ ብር ጥሬ ገንዘብ የማውጣት መብት አለው። ዋዜማ እንደዘገበው ለወራት የሚታየው የገንዘብ እጥረት በአሁኑ ወቅት የግል ባንኮችን በእጅጉ እየተፈታተነ ሲሆን ችግሩ መጀመሪያ ላይ ከፍተኛ አቅም በሌላቸው ባንኮች ውስጥ የነበረም ሲሆን አሁን ግን ከፍተኛ የግል ንግድ ባንኮችንም ጎድቷል። በችግሩ ከተጎዱት የግል ባንኮች መካከል አንዱ በቴሌብር የነዳጅ ክፍያ እንዲሰበስብ መወሰኑን ተከትሎ በየቀኑ ከነዳጅ አከፋፋዮች ይሰጥ የነበረው በሚሊዮን የሚቆጠር ገቢ ማጣቱንም ጠቁመዋል። ከግል ባንኮች የተገኘው መረጃ እንደሚያመለክተው ብዙዎቹ የባንክ ደንበኞቻቸው ያስቀመጡትን ገንዘብ ወደ መንግስታዊ የኢትዮጵያ ንግድ ባንክ ማዘዋወር የጀመሩበት አንዱ ምክንያት የግል ባንኮች ለደንበኞቻቸው የሚፈልጉትን ጥሬ ገንዘብ ማውጣት ባለመቻላቸው ነው ተብሏል። የኢትዮጵያ ንግድ ባንክ እስካሁን የጥሬ ገንዘብ እጥረት ስላላጋጠመው ከበፊቱ በተሻለ ሁኔታ እየሰበሰበ ሲገኝ የኢትዮጵያ ብሔራዊ ባንክ ማስቀመጡ ጣሪያ መሰረት ባንኩ ደንበኞች ሲፈልጉ ያለ ገደብ ገንዘብ ማውጣት የሚችሉበት ብቸኛ የፋይናንስ ተቋም መሆን ችሏል። ትግራይ ኢትዮጵያ ስለ አዲሱ ሕግ አስተያየት ለማግኘት አንድ ከፍተኛ የባንኩን ኃላፊ ማነጋገሩንም ዘግቧል። ማንነታቸው ያልተገለጸው የባንኩ ባለሥልጣን የጥሬ ገንዘብ ልውውጥን መጠን የመቆጣጠር ስልጣን ለገንዘብ ሚኒስቴር ሳይሆን ለብሔራዊ ባንክ መሆን ነበረበት ሲሉም ተደምጠዋል። ኤክስፐርቱ አክለውም የገንዘብ ዝውውር ስርዓቶችንና የገንዘብ ማተሚያዎችን የሚቆጣጠረው ማዕከላዊ ባንክ ነው፣ በገንዘብ ቁጥጥር ላይ ገደቦችን ማስተካከል አለበት። በገንዘብ ሚኒስቴርና በብሔራዊ ባንክ መካከል ምክክር ስለመኖሩም ግልጽ ነገር የለም ሲሉ ተናግረዋል። የገንዘብ ልውውጦችን የመገደብ ፖሊሲው ከረጅም ጊዜ በፊት ውይይት ሲደረግበት ቆይቷል ያሉት ባለሙያው ቀስ በቀስ ተግባራዊ መሆን እንዳለበት አጽንኦት ሰጥተዋል። አሰራሩ ከታሰበ ቢያንስ 15 ዓመታት አልፈዋል። ግቡ ለገንዘብ ማተሚያና ማጓጓዣ ወጪዎችን የሚቀንስና ለተበላሸ ምንዛሬ ወጪዎችን የሚቀንሱ የዲጂታልና ና የኤሌክትሮኒክስ ግብይቶችን ማስተዋወቅ ነው። በዚህ ረገድ እንደ ከፍተኛ ወጪ መቀነስ ይቆጠራልም ይባላል። በዚህ ረገድ እንደ ከፍተኛ ወጪ መቀነስ ይቆጠራል። ይህን የመሰለ ፖሊሲ ተግባራዊ ለማድረግ የባንክ እና የፋይናንስ መሰረተ ልማቶች ቅድመ ሁኔታ ናቸው። ኤክስፐርቱ የተስፋፋ የቴሌኮም ኔትወርክ፣ የባንክ አገልግሎት እና የዲጂታል ፋይናንሻል አገልግሎቶች በሀገሪቱ በዚህ ደረጃ ላይ ስለመሆኑ ቀደም ሲል ጥያቄዎች አንስተዋል። ከ80 በመቶ በላይ የሚሆነው የኢትዮጵያ ሕዝብ የባንክ አገልግሎት ውስን በሆነባቸው ገጠራማ አካባቢዎችም ይኖራል። በርካቶች የባንክ አካውንት እንኳን የላቸውም፣ እና የሞባይል ስልክ አይጠቀሙም። በዚህም ምክንያት በጥሬ የገንዘብ ግብይቶች ላይ ፍጹም ጥገኛ መሆናቸው ተመልክቷል። አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። በሌሎች መረጃዎች እስክንገናኝ ሰናይቀን